መኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ፣ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን አራት አጥንቷልትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ የአራት ሰዓት ቀዶ ጥገና አድርግ አሁኑ ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ደግም ክም ብላብን፣ አሁን ኮማ ውስጥ ገብቶ። እናንተ አላህ ከድንገተኛ አደጋ ሁላችን የሚጠብቀን ወላይ፣ ይሄን ነገር ሰማ በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። ከሚዲያ ሰዎች ወይም ለአረብ ሀገር ሴቶች ድምጽ ከሚሆኑ ሰዎች መካከል የማን ደጋፊ ነች ስባል ሁሌም ቢሆን መልሴ የአብርሽ ቀሮ ነበር የምለው እና ይህ ላብርሻ ይገባም። እባካችሁ ሁላችንም የቻልነውን ያክል እናግዘው፣ በየሃይማኖታችንም ድዋ ጸሎት እናደርግለት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ፣ እንዴት ናችሁ? እን ያለሁ፣ አልሐምዱሊላ መይሙሸቃሊት ነኝ። ዛሬም በአዲስ ሂዶ መጥቻለሁ። አብራችሁን ቆዩ ውድ ቤተሰቦቼ የሀገሬ ልጆች አላህ ከድንገተኛ አደጋ ይጠብቀን። እንደ አላህ መጨረሻችን ያሳምረው። ወለሄ ይሄን ነገር ስሰማ እኔ ምን ልበላችሁ፣ ግራን የተጋባኝ ከሰማው ቆይቻለሁ። ቪዲዮ ለመስራት እንኳን ራሱ አልቻልኩም። እኔ አብረሼ የቄረውን የማውቀው ከአስራ ምናምን አመት በፊት ነው፣ አሁን አይደለም። ከአስራ ምናምን አመት በፊት እንዳሁኑ ብዙ የሚዲያ ሰው ወይም ለአረብ ሀገር ሴቶች ድምጽ የሚሆን ሰው ባልነበረበት በጭንቁ ሰዓት ነበር የማውቀው። የሚገርማችሁ እኔ አላይቅም ብቻ አብርሽ የቄረው ሁላችሁም ታውቁታላችሁ የሀገሬ ልጆች። የሚኖረው በቢሮት ነው። በጣም መልካም ሰው፣ ለስደተኞች ችግር ደረሰባቸው ሲባሉ ቢሮት በያሉበት አካባቢ ሂዶ ያሉበትን ችግር ለመቅረፍ የሚታገል እንዲሁም በሁሉም አረብ ሀገራት አንዲት እህት እንደዚህ ሆነ ሲባል ያችን እህት ለመርዳት በቻለው አቅም የሚፍጨረጨር በጣም ምርጥ ኢትዮጵያዊ ነው። በነገራችን ላይ አብርሽ እና ዛሬ ግን ስለ እሱ የሰማሁት ነገር በጣም አሳዝኖኛል። ወላሂ እንግዲህ እሱ ምንድን ነው ራሱም ሲናገር እንደ ሰማችሁት ከነ ባለቤቱና ከአንድ ሰው ጋር ሆኖ ጉዞ ላይ ያለ የመኪና አደጋ እንደደረሰበትና ያው አደጋው እንደደረሰበት ወደ ሚዲያ ይዞ መምጣት አልፈለገም ነበረ። ያው ወደ ሚዲያ ከማምጣቱ በፊት እሱንም ሚስቱንም በቻሉ አቅም ለማሳከም ጥረት ሲያድርግ እንደቆየ እሱም ከፍተኛ ጉዳት ደርሶበታል። ከሱ በላይ ደግሞ ባለቤቱ በጣም እንደተጎዳችበት አራት አጥንቷ የመሰበር አደጋ እንደደረሰባት እና ይህንም ሁሉ በራሱ ለማንም ወይም ከማንም እርዳታ ሳይፈልግ በሕክምና ሲከታተሉ ቆይተው ሚስቱም ትንሽ ተሽሏት ወደ ቤት ይዟት ከተመለሰ በኋላ ድጋሜ የሚስቱ ድክምክምብላበት ምብላበት ወይንም ህመሙ ጠንቶባት ወደ ሆስፒታል ለመመለስ እንደተገደደ እና ሆስፒታልም ከተመለሱ በኋላ ያን የአጥንት መሰበር ብቻ ሳይሆን የኩላሊት ችግርም እንዳለባት ተነግሯት በጣም እንዳዘነና ህመሙ ከአቅሟ በላይ እንደሆነ እሱም ደግሞ ይሄን ነገር ብቻውን እንደማይዋጠውና እርዳታ እንደሚያስፈልገው አውቆ እንግዲህ እስከ ዛሬ ድረስ ያገለግለው ድምጽ ሲሆነው የነበረው የኢትዮጵያ ሕዝብ ከጎኑ እንዲሆንና ሚስቱን እንዲያሳክምለት ጥሪ ያቅርቧል ማለት ነው። እኔ አላውቅምን እንደምል አላህ ጤናችሁን ይመልስላችሁ። ዱኒያ እንድሽ ነች። አላህ ከድንገተኛ ነገር ይጠብቀን። እንጃ ሚስቱ እንግዲህ መግቢያ ላይ የታችኋት አልፎቷን በጣም ነው የምታሳዝነው። በጥቅሉ አላቅም እንዲሁ ያለ ትዛዙ ነው እንጂ ለአብረሽ ይሄ አይገባው። እንዳልኳችሁ እኔ አብረሽን የማውቀው አሁን አይደለም፣ ከአስራ ምን አምን አመት በፊት ገባችሁ። በዚያን ሰዓት እንዳሆኑ ሶሻል ሚዲያው ሳይሰፋ ቲክቶክ አልነበረም፣ በፌስቡክ ነበረ። የአረብ ሀገር ሴቶች ችግር ደረሰባቸው ሲባል ፈጥኖ የሚደርሰው ፈጥኖ ድምጽ የሚሆነው እንግዲህ እሱና ሳሙኤል ማስረሻ ነበር። የሚገርማችሁ ነገር አብርሽ ቄረው የአረብ ሀገር ሴት ወይም የስደተኞች ወዳጅ ነኝ የሚለው ለማስመሰል አይደለም እንደ ሌሎቹ፣ ወይም ሊጠቀምብን ብቻ አይደለም፣ ምንላችሁ ፈልጌ ነው። አስራ ምናምን አመት እኔ ካወቁት እንኳ እሱ እንግዲህ ከዚያ በፊት ሊሆን ይችላል፣ አላቅም አብርሽ ቄረው ሚዲያ ላይ ያለ በአብርሽ የቀረው ምክንያት ገንዘቤን ተቀመው አብርሽ የቀረው እንደዚህ ያደረገኝ ብላ አንዲት ሴት እንኳ ስለሱ ክፉ ነገር ስትናገር አሰሙ። ምክንያቱም ስለማደርገው ስላላደረገውም ማለት ነው። ከሱ ጋር ለአረብ አገር ሴቶች ድምጽ ሆናሉ የሚል ለምሳሌ እኔ የማውቀው ሳሙኤል ማስረሻ ነበረ። ከ10 ምናምን አመት በፊት እሱንም እና ሳሙኤል ማስረሻ አልረዳም አላችሁም አላገዘንም አላችሁም። ድምጽ ይሆነን ነበር ማለት ነው ግን ሳሙኤል ማስረሻ ወዲሁን ነበር ትችት የቀረበበት። ሳሙኤል ማስረሻ ብሬን በላኝ፣ ሳሙኤል ማስረሻ ቲያንሳ ስገብቶ እንደዚህ አድርጎ አከሰረኝ፣ ሳሙኤል ማስረሻ እንዲህ አደረገኝ፣ ብቻ ብዙ ብዙ ትችቶች ሲደርሱበት ሰምቻለሁ። አብርሽ የቀረው ግን ወላሂ አንድም ሰው እንደዚህ ያደረገኝ ስትሉ ሰምታችሁ አታውቁም። ሲጀመርም አይባልም። ለምንድነው ይህን የሚያደርገው? ከልቡ ስለሚረዳን በቃ የአንዲት የአረብ ሀገር፣ የአንዲት ስደተኛ ህመም ከልቡ ነው የሚያምነው ወላሂ እሱ ያለበት አረብ ሀገር ወይንም ቢሮት ከሆነ ካሉበት አካባቢ ችግሩ ተፈጠረበት ከተባለው ድረስ ሂዶ ነበር እህቶቹን የሚረዳ ሌላ አረብ ሀገራት ምቹም ከሆኑ ደግሞ አጣርቶ ለዚያች ልጅ የሚጠማትን ነገር ለማቅረብ ወደ ኋላ የማይል በጣም ምርጥ ኢትዮጵያዊ ነው፣ አብርሼ ቄረው ወላሂ። እኔ ያለቅም እንዳልኳቸው በተደጋጋሚ በተለይ አለች ያጎቴ ልጅና ትናንትና አብርሼ ቄሮ እኮ የመኪና አደጋ ደረሰበት አለችኝ። ይሰ ያልኳት ለምን ብትሉ በተደጋጋሚ ጠይቀኛለች። ለአረብ ሀገር ሴቶች ድምጽ ከሚሆኑ ሰዎች ወይንም ደግሞ ስለ አረብ ሀገር ሴቶች ከሚጮሁ ሰዎች መካከል የማን ደጋፊ የማን አድናቂ ነች ስትለኝ፣ እኔም በተደጋጋሚ የሁል ጊዜ መልሴ የአብርሽ ቄሮ ነበር እምላት፣ ገባቸው እና ትናንት አብርሽ ቄሮ የመኪና አደጋ ደረሰበት ስትለኝ፣ አውቃን የሚለውን ነገር ለመስማት እኔ እሱ እንደምወደው ወይንም የእሱ አድናቂ እንደሆንኩ ስለምታውቅ ምን ይሆን መልሷ? የሚለውን ለማጣራት ያደረገችው ነው ነበር። የመሰለ እዚያንም ልብስ ብስ አድርጌ ዝም አልኳት፣ እሰ ያልኳት፣ እሷም እየሰማው ዝም ያልኩ መስሏት በቃ አለፈችኝ እና፣ አሁን ግን ከራሱ አንደበት ይሄን ነገር ሰማ። በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። እና አብርሽ እየወለህ ይሄ ላንተ አይገባም፣ ግን ደግሞ አላህ እንግዲህ ካመጣው የትም አይደረስም። እና አላህ ጤናቸውን ይመልስላቸው፣ አንተንም ባለቤት ከንም እና ውድ ቤት ቤተሰቦች፣ ልክ እንደኔ በስራ ላይ ያለን ልጆች እንዲህ ለክፉ ቀን ለእህቶቻችን ሲጎዱ ድምጽ የሚሆን ጉልበት የሚሆን በገንዘቡ የሚረዳ ሰው አደጋ ሲደርስበት እኛም ደግሞ ከጎኑ ልንሆን ግድ ይለናል። እሱም ተናግሮታል። እስካሁን ድረስ ወደ ሶሻል ሚዲያ አልመጠሁም ህዝቤን ከማገልገል ውጭ ይሄ ነው ብዬም ህዝብ አስቸግሬ አላውቅም። አሁን ክን ከአቅሜ በላይ ሆኖብኛል፣ ና ኢትዮጵያዊ ነች፣ ባካችሁ እርዳታቸው ያስፈልገኛል ብሏል። እንግዲህ እሱም በነገው እለት በተስፍሽ ቤት የ ወራኔ ያላቀም ብቻ ወላይ በጣም ያሳዘነኝም ያስደነገጠኝም፣ እና በሱ ቤት ለሚስቱ ማሳከሚያ የሚሆን ገንዘብ እንድናሰባስብ ብሎ ተስፍሽም እንግዲህ ለአረብ ሀገር ሴቶች አሁን ጥሩ እየተንቀሳቀሱ ካሉ ሰዎች መካከል አንዱ ነው። እሱም መልእክቱን አስተላልፏል ማለት ነው። ስለዚህ የቻልነት ቲክቶክ ላይ ተገንተን ከዚያው ላይ ካልሆነ ደግሞ ችግር የለም እዚያ ላይ አካውንቱ ስለሚለቀቅ እኛ አካውንቱን በየኮመንቱ ስር እናስቀምጥላችኋለን። በስራ ላይ ያለን በተለይ ደግሞ ብዙ አመት በአረብ ሀገር የቆየን ልጆች ወላሂ አብርሽ ቄሮው ባለ ውለታችን ነው። ስለዚህ እሱ ሲቸግረው ደግሞ ከጎኑ የመገኘት ግዴታ አለብን ብዬ ነው የማምነውና አለቅ እንደ ሌሎቹ አስመስልም ብያቸዋለሁ። አንዲት አረብ ቤቱና ዩቱብ የምሰራ ልጅ እንኳን ሲያይ ሳትሉት ወላሂ መቶ ቪዲዮችሁን ሸር የሚያደርግላችሁ ከታዋቂ ሰዎች ማነው ብትሉ አብርሽ ቄሮው ብቻና ብቻ ነው። ሌላ ፌመሶች የአረብ ሀገር ሴት ቪዲዮ ሸር ማድረግ ይቅርና ምን እንደሆነች እንኳን አያውቁ። ገባችሁ እንዲህ ብታደርጉ ጥሩ ነው፣ ይሄን ብትሰሩ ጥሩ ነው። ሊቭ ከምትገቡ ቪዲዮ ስሩ፣ ቪዲዮ ከምትሰሩት እንዲህ አድርጉ፣ ተደማመሩ፣ ቻናል ክፈቱ፣ ሰው ሁኑ። ማንንም አታሳደጉ፣ ለራሳችሁ ደጉ። አላቅም ከእርዳታው በላይ ደግሞ ምክሩ ማለት ነው። ለነገ የሚያገለግላችሁን ነገር አድርጉ፣ ጊዜያችሁ እንዲያድርጉ ከነከሌ ጋር አትታዩ ብቻ። ሲመክርም ሆነ ሲረዳ ከልቡ ሰው ነው፣ ከልቡ ምርጥ ኢትዮጵያዊ ነው። እና አብርሽ፣ አላህ ይድረስልህ፣ ሚስትህንም አላህ ጤናዋን ይመልስላት። አላቅም ግን፣ በዚህ አጋጣሚ አብሽር ከጎን ነን፣ እኔ በግሌ ማለት ነው። ወላሂ ይሄን ለማለት ነበር የመጣሁት። እንዳልኳችሁ ደንግጫለው፣ ከሰማሁ ቆይቻለው፣ ግን ቪዲዮ ለመስራት ሁሉ አቅም አንሶኝ ነው የቆየሁት እስካሁን ድረስ እና ፕሊስ፣ ሸር እያደረግን መርዳት የምንችል እንርዳ፣ የማንችል ደግሞ ሸር በማድረግ መርዳት ከሚችሉ ሰዎች ዘንድ እንዲደርስ እናድርገው። አብርሽ ቄሮን የማታውቁ አዲስ ወደ አረባ ሀገር የመጣችሁ ካላችሁ በየሶሻል ሚዲያው አብርሽ የቄረው ብላችሁ ሰርች ብታደረጉት ቲክቶክ ላይ ፌስቡክ ላይ ፌስቡክ ላይም ቲክቶክ ላይም ዩቱብ ላይም ታገኙታላችሁ። የሱም መልካምነት እዚያ ላይ መርዳት ትችላላችሁ። እንዳለ የሚሰራቸው ቪዲዮዎችን ስለ አረብ ሀገር ሴቶች ብቻና ብቻ ነው ማለት ነው።